ኢንዱስትሪያል ኢንጂነር የሆኑ ናቸው። አሁን ቀጥዬ ወደ መድረክ የምጠራቸው ባለሙያ ፕሮፌሰር ዳንኤል ቅጣው ይባላሉ። እናመሰግናለን ፕሮፌሰር፣ ጥሪያችን አክብረው ስለመጡ እንኳን ለገና በዓል በቅድሚያ ያደረሰዎት። እንኳን አብሮ አደረሰን። የኋላ ታሪኮትን መለስ ብለን ለማየት ስንሞክር ደብረ ብርሃን ተወለዱ፣ ደብረ ሲና ሄዱ፣ የቄስ ትምህርት ተማሩ፣ እንደገና ወደ ደብረ ብርሃን ተመለሱ፣ የአንደኛ ደረጃ ትምህርቶን ተማሩ ከዛ ወደ ወለጋ ሻምቡ ሄዱ እዛም ተማሩ፣ ሁለተኛ ደረጃ ትምህርት የተወሰነውን። ከዛ አዲስ አበባ መጡ፣ ጀነራል ውንጌት ገቡ፣ ከዛ አዲስ አበባ ዩኒቨርሲቲ የሚል ወደዛ ወደዚህ በመመላለስ የተሞላ አይነት የልጅነት ጊዜ ነውና፣ እንዴት ባለ ሁናቴ ነው እንዲህ አይነት እንቅስቃሴ የበዛበት የልጅነት ጊዜ ያሳለፉት? በቤተሰብ ምክንያት ነው። ቤተሰቦቼ የመንግስት ሰራተኞች ስለነበሩ ከቦታ ወደ ቦታ እንዘዋወር ነበር፣ ቤተሰቡም ደግሞ አብሮ ይዘዋወር ነበር። ስለዚህ በተለያየ ቦታ በመሄደ የተለያየ ባህል እንዳውቅ የተለያየ ሕዝብ ጋር አብሬ እንድኖር አድርጎኛል። በጣም ጠቅሞኛል። በሙያዎት የኢንዱስትሪያል ኢንጂነር ኖት። ሙያዎትን ከአዲስ አበባ ዩኒቨርሲቲ የምህንድስና ትምህርት በዘለለ በሁለተኛ ዲግሪም በሶስተኛ ዲግሪም በጣሊያን ሀገር ተከታትለዋል። በርከት ያሉ ጥናታዊ ጽሁፎች እና መጽሐፍትም እንዳሳተሙ ይታወቃል። እና ኢንዱስትሪያል ኢንጂኒየር ምንድ ነው ምንድን ነው የሚሰራው? እንደው ከዚህ ብንጀምር ብዬ ነው። እኔም አሁን ኢንዱስትሪያል ኢንጂኒር ሲባል ኢንዱስትሪ ውስጥ የሆነ ነገር የሚሰራ ሰው ብዬ እንደው ድፍን ያለ ነገር ነው የምናገረው። ለዛ ብዬ ነው። በጣም ጥሩ ጥያቄ ነው። ስለ ኢንዱስትሪያል ኢንጂኒሪንግ ድምዳሜ አንድ ኢንተርቪው የተደረገው ወጣት የተናገረው ትዝ ይለኛል። ለስራ ወደ ቀጣሪዎቹ ጋር ሄዶ ምን ትሰራልን? ለህአንተ ኢንዱስትሪያል ኢንጂነርና ያሉት፣ እሱ ደግሞ የምትሰሩት እንገሩኝና እኔ በተሻለና በተቀላጠፈ ሁኔታ እንድትሰሩት ልረዳችሁ ይችላለሁ አላቸው። ስለዚህ ኢንዱስትሪያል ኢንጂነሪንግ በአጭሩ በተሻለና በቀለጠፈ ሁኔታ ማንኛውንም አይነት ኢንዱስትሪ፣ ሰርቪስ ኢንዱስትሪ ሊሆን ይችላል፣ ማኒፋክቸሪንግ ሊሆን ይችላል፣ ኢንተርቴንመንት ሊሆን ይችላል። በማንኛውም ኢንዱስትሪ ውስጥ የሚገባ ትምህርት ነው። በአሁኑ ጊዜ የማማከርም ጭምር ለተለያዩ ፋብሪካዎች የማማከርም ስራ ይሰራሉና በተለያዩ ከዚህ ከኢንዱስትሪ ጋር ከጥራት ጋር እና ከስራ ቅልጥፍናና ውጤታማነት ጋር በተገናኘም ስራዎችን እንደሚሰሩ ይታወቃል። ለምሳሌ ፕሮፌሰር የኢትዮጵያ ሳይንስ አካዳሚ ሲመሰረት ከመስራቾቹ መካከል አንዱ ናቸው። የካይዘን ፍልስፍናን በሀገራችን ለማስረጽ በነበረ ጥረት ውስጥ እጅግ የተጉ ባለሙያ ናቸው። የኢትዮጵያ የጥራት ድርጅት መስራቾች ከሆኑት መካከል አንዱ ናቸው። ወደ ቢዝነሱም ሄድ ብለው ብርሃን ኢንተርናሽናል ባንክ ሲመሰረት አንዱ ናቸው መስራች፣ የመጀመሪያው የቦርድም ሊቀመንበር ናቸው። በተለያዩ እንዳሉት ነው ስራው ምን እንደሆነ ሲያውቁት ይገቡና ያንን ስራ በበለጠ የመስራት ነገር አለና፣ ስለ ጥራት እናውራ እስቲ። ከብዛት ጥራት የሚል የተለመደ አባባል አለ። እኛ ሀገር ጥራትን ያዩታል፣ ግን አሁን በሚሄዱበት በተለያየ ቦታ፣ በሚሸምቱ አገልግሎት በሚያገኙበት ቦታ ጥራት ይታያል? እዚህ ሀገር በዚህ ጊዜ ጥራት ማለት እንደ ፍልስፍና ነው እንጂ እንደሚታየ አሁን እንደምናየው ጥራት ያለው ጫማ፣ ጥራት ያለው ልብስ እንደምንለው አይነት አይደለም። ጥራት ካልቸር ነው፣ ባህል ነው። ባህሉ ደግሞ ደንበኛን ከሚፈልገው በላይ መስጠት ማለት ነው። ደንበኛ ማለት ደግሞ ገዥና ሻጭ ብቻ አይደለም። ለምሳሌ አሁን እኔ እናንተ እዚህ ስንነጋገር፣ አንዳችን ደንበኛ አንዳችን ተናጋሪ እንሆናለን። አንተ ጥያቄ ትጠይቀኛለህ፣ እንድመልስልህ የምትጠብቀው ጥያቄ መልስ አለ። ከዚያ በታች ሲሆን ጥራቱ ይወርድባሃል፣ በዚያ ልክ ሲሆን ትረካለህ። ስለዚህ ደንበኛ ሰውን ደንበኛን የማርካት ማለት ነው ጥራት ማለት። ስለዚህ የፕሮዳክት ኳሊቲ አለ፣ የከስተመር ሳቲስፋክሽንም አለ። የፕሮዳክት ኳሊቲ ሁለት የተመሳሳይ የሆኑ እቃዎችን በመመዘኛዎች መዝነን አንዱ ከሌላው በተሻለ ሁኔታ ይታያል ለማለት የሚረዳ ነው። በአጠቃላይ ግን ጥራት ማለት ደንበኛ ደንበኛ ስንል እንግዲህ አስተማሪና ተማሪ ነጋዴና ሻጭና ገዢ አድማጭና ተናጋሪ ሀኪምና ታካሚ በሁሉም ውስጥ ስለሚገባ በሀገራችን ውስጥ በህክምናው ዘርፍ እንዴት ታየዋለህ ብትለኝ ሀኪሞቹ ይናገሩ ወይም ታካሚዎቹ ይናገሩ ታካሚዎቹ ሳቲስፋይድ ናቸው ወይ ረክተዋል ወይ በህክምናው በሙዚቃውን ብታይ አሁን እነዚህ ሙዚቀኞች አሉ እነዚህ ደግሞ ደንበኞች ናቸው። እረክተዋል ወይ? እነዚህ የፈለጉትን አግኝተዋል ወይ? ስለዚህ ጥራት እንደዚህ ነው። ግብር ከፋይና አስከፋይ ደንበኞች ናቸው። ጥራት እዚህ ውስጥ ያለ ነገር ነው። አመለካከታችንን ካልቀየርን ወይም ፓራዳይም የሚሉትን የልቦና ውቅራችንን እስካልቀየርን ድረስ ነገሮች ሊቀየሩ አይችሉም። ስለዚህ ነጋዴዎቻችን፣ ባለፋብሪካዎቻችን ወይም ሰርቪስ ሰጪዎቻችን ሜንታል ሴት አባቸው የልቦና ውቅራቸው ሾርት ሳይትድ በአጭሩ ትርፍ በብዙ ትርፍ በአጭር ጊዜ ለማግኘት ብቻ ከሆነ የሚያስቡት፣ በአጭር ጊዜ ለማትረፍ በሚሞክሩት ነገር ሁሉ ሕዝቡ እየተጎዳ ይሄዳል። ዞሮ ዞሮ ግን በኋላ ደንበኛ የሚያጡት እነሱ መሆናቸውን አያውቁትም ማለት ነው። ይህንን አስተሳሰብ ሰው ውስጥ ማስገባት ያስፈልጋል። ይሄ እንግዲህ ሰፊ ነው እንዳሉት ነው፣ ሀሳቡ ሰፊ ነው። በእለት ተእለት ህይወታችን ግን የምንማረርባቸው የተለያዩ ቁሳቁሶች በምርት ደረጃ በቁሳቁስ ደረጃ የምናገኛቸው ጉዳዮች አሉና አንዳንዶች እንዲያውም ይጠይቃሉ። ለመሆኑ እዚህ ሀገር የጥራት ደረጃ አለ ወይ? ካለስ እንዲህ አይነት ቶሎ የሚቃጠል ሶኬት፣ ቶሎ የሚበላሽ ኤሌክትሮኒክስ እቃ ወይም የማይበረክት ጫማ፣ የማይበረክት ልብስ እንዴት ነው ሊገባ የቻለው ይላሉና ከዚህ ከቁሳቁስ አንጻር ሰው በእለት ተእለት ኑሮ ውስጥ ከሚጠቀማቸው ነገሮች አንጻር ያለውን በተለይ ከሀገር ውስጥ ምርት አንጻር ነው ለማንሳት የሞከርኩት በእግረ መንገድ አንዳንዶቹ የአለም አቀፉ የደረጃ ድርጅት ወይም አይኤስኦ የሚባለው ተሸላሚ እንደሆኑ በተደጋጋሚ ሲያስተዋውቁ እንሰማለን እና ምንስ ማለት ነው እንደዚ አይነት ነገር እንዴት ነው የሚገኘው ጥሩ ነው ደረጃን ጉዳይ ስናነሳ የኢትዮጵያ ደረጃ መዳቢ የደረጃ ድርጅት አለ ይሄ ደግሞ የአለም አቀፉ የደረጃዎች ድርጅት አባል ነው። ይሄ ደረጃዎች ድርጅት ከ1947 ከፈረንጆች ጀምሮ የተቋቋመ ነው። ኢትዮጵያ ውስጥ ደረጃዎች የሉም የሚባል ቢባል ደረጃዎች አሉ። እኔ የዚያ የካውንስሉ አባል ነኝ። ደረጃዎችን እናወጣለን። ደረጃዎቹ ተግባራዊ እንዲሆኑ እናደርጋለን። አስገዳጅና ማንዳቶሪ የምንላቸውና ደግሞ በፈቃደኝነት የሚተገበሩም አሉ። ስለዚህ ብዙውን ጊዜ በየቦታው የሚቃጠሉ ሶኬቶች ወይም የሚበላሹ ነገሮች በየጊዜው የሚገኙት የደረጃ መዳቢዎች ያንን ስላልተቋጣጠረ ሳይሆን ነገር ግን ነጋዴዎቻችን ባነሰ ዋጋ ያነሰ እቃ ይዘውልን ስለሚመጡ ነው። ይሄ ደግሞ በሻጮች ሁል ጊዜ የሚያደርጉት ነገር ነው። ስለዚህ ማንዳቶሪ ከምግብ ጋር ከሕዝብ ደህንነት ጋር ከጤንነት ጋር የተያያዙትን የደረጃዎች መዳቢ ይቆጣጠራል። ሌሎችም ተቆጣጣሪ ድርጅቶች አሉ። ነገር ግን በማንዳቶሪ ባልሆነ ወይም አስገዳጅ ባልሆነ ሁኔታ ሊገቡ የሚችሉ ነገሮች አሉ። የአይሶ 9000 አይሶ 9000 ተሸላሚነን የሚሉ ብዙ ድርጅቶች አሉ። አይሶ ሰርቲፊኬሽን ማለት የሲስተም ሰርቲፊኬሽን ነው። ሲስተሙ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንዴት ይሰራል ብሎ የሚያሳይ ሰርቲፋይ የሚያደርግ ነው እንጂ ሽልማት አይደለም። እኔ በምህንድስና የመጀመሪያ ዲግሪን ሳገኝ ዲግሪ ተሸለምኩ አይደለም። ዲግሪ የሚያሳየው የተወሰኑ ኮርሶችን እንደወሰድኩና ያንን ሰርቲፋይ ነው የሚያደርገው። ሰርቲፋይ ተደረገ ማለት ግን ያ ዲግሪ ያለው ሰው ከሌላው ባለ ዲግሪ ይበልጣል ማለት አይደለም። ስለዚህ ተሸለምን የሚሉት ትክክለኛ ትርጉም አይደለም። እንደውም የህዝቡን አለማወቅ በመጠቀም የራሳቸውን የበላይነት ለማሳየት የሚሞክሩበት ነው። ጎበዝ እየሰማን ነው። በመጨረሻ ሰዓት ቢኖረና ብዙ ብናወራ እንወዳለን። አንድ ጉዳይ ላንሳ። ብዙ መጽሐፍት የጥናት ጽሑፎች፣ አርቲክሎች በተለያዩ የሀገር ውስጥና የውጭ ጆርናሎች ጭምር ታትመውሎታል። እነሆ መንገድ ለኢትዮጵያ የተሰኘ መጽሀፎት ደግሞ በቅርቡ ሙያዊ ሂስ ሲሰጥበት በአንድ መድረክም ነበርና ወደ ጸሐፊነቱ ወደ እንዲህ አይነት የጽሁፍ ስራስ ያለት ዝንባሌ ምን ይመስላል? እንዴትስ ነው? ለምሳሌ እነሆ መንገድ ለኢትዮጵያስ እንዴት ባለ መልኩ ነው ሂሶ የተቀበለው? እንዴት ነው? ይሄ እነሆ መንገድ ለኢትዮጵያ የሚለውን መጽሐፍ ለመጻፍ ያነሳሳኝ ቁጭት ነው። ትልቅ የነበረች ሀገር እነ ፋሲል ግንብን ላሊበላን፣ አክሱምን፣ ጀጎልን የሰራች ሀገር አሁን እንዴት ወደ ኋላ ቀርተን እንዴት ከሌሎች ኋላ እንሆናለን የሚል ቁጭት ስለነበረኝ እና በጥራትና ምርታማነት ዙሪያ ደግሞ በብዙ አገሮች ሄጄ ስራዬንም ስላሳየው ወረቀት ስለጻፍኩ ነገር ግን ይሄ ወረቀት መጻፌና በተለያዩ ቦታዎች ሄጄ ማቅረቤ በዚያ ቦታ ሄጄ ማጨብጨቤና ማስጨብጨቤ ለህዝቡ የደረሰው ነገር የለም። ሼልፍ ላይ ነው የተቀመጠው። ስለዚህ ይህንን ሰው በሚገባው ቋንቋ በአማርኛ በሀገርኛ ቋንቋ እንዴት አድርጌ የበጽፈው ነው የሚል ፈተና ገጠመኝና ያንን ፈተና ለመወጣት ይህንን እነሆ መንገድ ለኢትዮጵያ ኢንፋክት እነሆ መንገዱ ለኢትዮጵያ ለማለትም ልቤ ዳዳ አድርጎት ነበረ። ምክንያቱም የሰው ልጅ ማክበር ደንበኛን ማክበር ስለ ጥራት ፍልስፍና፣ ስለ ጥራት ዋና ሀሳብ፣ ስለ ልቦና ውቅር ለውጥ፣ እነዚህ ነገሮች እኛ አገር ውስጥ ካልተስተካከሉ የምናልማቸው ነገሮች በሙሉ ወረቀት ላይ ይቀራሉ ብዬ ስለምፈራ ነው። ለዚህ ነው ይህንን እንሆ መንገድ ለኢትዮጵያ የሚለውን መጽሐፍ የጻፍኩት። መልካም ሁላችሁም ይህንን መጽሐፍ እያገኛችሁ ብታነቡት ይጠቅማል ብለን እናስባለን ገዝተን የኢትዮጵያን መንገድ ለማየት እንሞክር እንላለን። ፕሮፌሰር ዳንዔል እዚህ ድረስ ስለመጡ እናመሰግናለን። መልካም ባህል ይሁን። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።